እንደምናላችሁ የኦርቢት ሚዲያ ተከታታዮች፣ ዛሬ ትኩረታችንን የምናደርገው ለወራት በዘለቀው ሰሜናዊ የዌስት ባንክ ከተሞች ወታደራዊ ዘመቻ ውስጥ በቅርቡ በተፈጠረውና በእስራኤል ኃይሎች በቱባስ ከተማ ላይ በተካሄደው አዲስ ጎራ ላይ ነው። አብራችሁን ቆዩ። ይህ ዘመቻ በወታደራዊ ግጭት ቀጠና ውስጥ ለሚገኙ በሚሊዮን ለሚቆጠሩ ፍልስጤማውያን አዲስ የስጋት ምዕራፍን ከፍቷል። እስራኤል በሰሜናዊ ዌስት ባንክ በምትገኘው ቱባስ ከተማ ውስጥ አዲስ ወታደር የዘመቻ የጀመረች ሲሆን ይህ ዘመቻ ባለፉት ወራት በሰሜናዊ ዌስት ባንክ ከተሞች ውስጥ ሲካሄድ የቆየው የረጅም ጊዜ ወታደራዊ ዘመቻ ቀጣይ ክፍል ሆኗል። የቱባስ ገዢ አህመድ አልሳድ ለሮይተርስ በሰጡት ቃል የእስራኤሎች በሄሊኮፕተር ድጋፍ ከተማ እንደከበቡና በተለያዩ ሰፈሮች ውስጥ ቦታዎችን እየያዙ እንደሆነ ገልጸዋል። ወረራው ረጅም እንደሚሆን እየታየ ነው። የእስራኤሎች ሰዎችን ከቤታቸው አስወጥተዋል። የህንፃዎችን ጣሪያዎች ተቆጣጥረዋል። እናም መስራቶችን እየፈጸሙ ነው ብሏል። የእስራኤል ጦር በበኩሉ ዘመቻው የጀመረው የታጣቂዎች ምሽጎችንና መሠረተ ልማቶች ለመመስረት የሚደረጉ ሙከራዎችን አስቀድሞ በመረጃ መለየትን ተከትሎ እንደሆነ ገልጿል። ጦሩ በቁጥጥር ስር በዋለው ዌስት ባንክ በሚገኙ በአስር የሚቆጠሩ ቤቶችን ሲፈትሽ የክትትል መቆጣጠሪያ ክፍል ማግኘቱን አስታውቋል። አላሳድ የእስራኤሎች ከቤታቸው ያስወጧቸውን ነዋሪዎች ዘመቻው እስኪያበቃ ድረስ እንዳይመለሱ ትእዛዝ እንደሰጡም ተናግሯል። እስካሁን ቢያንስ 22 ፍልስጤም ወገንን በቁጥጥር ስር መዋላቸውን ዘግቧል። በተሽከርካሪዎች ላይ ሆነው ጎዳናዎችን የሚያጥሩ ወታደሮች በጠመንጃና በሮኬት ታስሆን ጫፊዎች ታይተዋል። ዘመቻው በአቅራቢው በሚገኘው ተሙን ከተማም የተካሄደ ነው። ይህ ክስተት በዌስት ባንክ ውስጥ የለዋ ላዊነት ጉዳዩን አሳሳቢነትን ያሳያል። ዌስት ባንክ 2.7 ሚሊዮን ፍልስጤማውያን መኖሪያ ሲሆን በእስራኤል ወታደር የቁጥጥር ስር ውስን የራስ ገዛ አስተዳደር አላቸው። በመቶ ሺዎች የሚቆጠሩ እስራኤላዊንም በዚያ ሰፍረው ይገኛል። ይህ የቱባዝ ዘመቻ በጥር በጂኒን ከተማ የተጀመረውን የሰሜናዊ ዌስት ባንክ ዘመቻ የሚያሰፋ ሲሆን የዩክሬን የሰላም እቅድ ከቀረበ በኋላ ዶናልድ ትራምፕ ወደ ዋይት ሀውስ በተመለሱበት ጊዜያት መጀመሩም በፖለቲካዊ ሁኔታው ላይ የራሱ የሆነ ትርጉም አለው። ይህ ወታደራዊ ዘመቻ ሰብዓዊ ቀውስ ያስከትላል። በሺዎች የሚቆጠሩ ፍልስጤማውያን ከቤታቸው እንዲፈናቀሉም ተደርጓል። በዚህ ወር ሁማን ራይት ዎች እስራኤልን በጦር ወንጀሎች እና በሰብዓዊነት ለሚፈጸሙ ወንጀሎች ከሷል። ምክንያቱ ደግሞ በግዳጅ ማፈናቀል ወይም ፎርስድ ኤክስፐልሽን መሆኑን የረጅም ጊዜ የምርመራ ዘገባው አሳይቷል። ከዚህም በተጨማሪ በሰፋሪዎች በኩል በፍልስጤማውያን የሚፈጸመው ጥቃት የጨመረ መምጣቱም፣ እንዲሁም ሰፋሪዎችን ብዛም በቁጥጥር ስራ ለመላቸው ወይም ክስ ለመመስረት የፍትህ መጓደልን የሚያመላክት መሆኗል እየተባለን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጥቃቱን ሁኔታ መተቸታቸው ቢዘግብም የፍትህ ስርዓቱ በቂ ምላሽ ያለመስጠቱ የችግሩን ጥልቀት ያሳያል። በቱባስ የተካሄደ ወታደራዊ ዘመቻ በቅርቡ በጋዛ የተኩስ አቁም ስምምነት ካደረገው ሐማስ በኩል ከፍተኛው ጊዜትም ገጥሞታል። ሐማስ ዓለም አቀፉ ማህበረሰብ ዘመቻውን እንዲያስቆም ጥሪ ያቀረበ ሲሆን ከሁለት ዓመት በፊት ቡድኑ ከጋዛ በእስራኤል ላይ ጥቃት ከፈጸመ ወዲህ እስራኤል በዌስት ባንክ ያለው እንቅስቃሴ በእጅጉ ቀንሳለች። አዳዲስ የፍተሻ ኪላዎች ዘርግተዋል። አንዳንድ የፍልስጢን ማህበረሰቦች በመሰናክሎችና በመንገድ መዘጋቶች ሙሉ ሙሉ ዘግተዋል።

ይህ ዘመቻ የፍልስጤማውያንን የራስ ገዛ አስተዳደር አቅም በመገደብና የክልሉን የጸጥታ ሁኔታ ይበልጥ በማወሳሰብ ለዘለቄታው ሰላም መፍትሄዎች እንቅፋት መሆኑን መርዳት የሚገባል እየተባለ ነው። ዌስት ባንክ የምትባለው ግዛት በእስራኤልና በዮርዳኖስ መካከል የምትገኝ ሲሆን በዮርዳኖስ ወንዝ ምዕራቤ ክፍል ላይ ትገኛለች። ይህ ግዛት ከ1948ቱ የአረብ እስራኤል ጦርነት በኋላ በዮርዳኖስ ቁጥጥር ስር የነበረ ሲሆን በእስራኤል በ1967ቱ የስድስት ቀናት ጦርነት ወቅት ተይዞ እስካሁን ድረስ በወታደራዊ ቁጥጥር ስር ይገኛል። የዚህ ወታደር የወረራ ሕጋዊነት እስከ ዛሬ ድረስ ዓለም አቀፍ ክርክር ውስጥ ነው። አብዛኛው ዓለም አቀፍ ማህበረሰብ ዌስት ባንክን እንደ ተያዘ ግዛት ወይም ኦኩፓይድ ትሪተሪ ነው የሚመለከተው። ዓለም አቀፍ ሕግጋቶች በተባበሩት መንግስት ጸጥታው ምክር ቤት ውሳኔዎች የተደገፉ፣ እስራኤል በያዘችው ግዛት ላይ የራሷን ዜጎች ማስፈረግ ወጥ ነው ማለት ይደነግጋሉ። እስራኤል ግን ይህንም በጽኑ ትቃወማለች። ከ1990ዎቹ አጋማሽ በተደረጉት የኦስሎ ስምነቶች መሰረት ዌስት ባንክ በሶስት አስተዳደር ቀጠናዎች ተከፋፍላለች። ይህም ሁኔታውን ይበልጥ ውስብስብ ያደርገዋል። የመጀመሪያው ኤሪያ ኤ ነው። ከግዛቱ ወደ 17 በመቶ አካባቢ ይሸፍናል። በፍልስጤም አስተዳደር ሙሉ በሙሉ ሲቪልና ደህንነት ቁጥጥር ስላለ አካባቢ ነው። አብዛኛው የፍልስጤም ከተሞች የሚገኙት በዚህ አካባቢ ነው። ይሁንና እስራኤል ጦር ብዙ ጊዜ ለጸጥታ ዘመቻ በሚል እየገባ እንቅስቃሴዎችን ያደርጋል። ቀጣዩ ኤሪያ ቢ ነው። ከግዛቱ 22 በመቶ ገደማ ይሸፍናል። የሲቪል አስተዳደሩ በፍልስጤም አስተዳደር ስር ሲሆን፣ የደህንነት እንዲሁም ወታደራዊ ቁጥጥሩ ደግሞ በእስራኤልና በፍልስጤም አስተዳደር የጋራ ሆኗል። የመጨረሻው ኤሪያሲም ከግዛቱ 60 በመቶ የሚሆኑን ትልቁን ክፍል ይሸፍናል። ሙሉ በሙሉ በእስራኤል ሲቪልና ወታደራዊ ቁጥጥር ስር ነው። ሁሉም የእስራኤል ሰፈራዎች የሚገኙት በዚህ አካባቢ ሲሆን ፍልስጤማውያን ግንባታ ለማካሄድ ወይም መሠረተ ልማት ለመዘርጋት ከእስራኤል ፈቃድ ማግኘት አለባቸው። ጋሪ ነው። የፍልስጤም አስተዳደር የተመሠረተው የሽግግር አካል ሆኖ በዊስት ባንክና ጋዛ ውስጥ ባሉ የፍልስጤም ሰፈራዎች ላይ ውስን የራስ አስተዳደር ለማካሄድ ነበር። በዊስት ባንክ የፍልስጤም አስተዳደር ሙሉ ሉዓላዊነት የለውም። በእስራኤል ወታደራዊ የቁጥጥር ስር ሆኖ ነው የሚሠራው። እስራኤል ወሰኖቹን የአገር ክልሉና የህዝቦችንና የሸቀጦችን እንቅስቃሴ ሙሉ በሙሉ ትቆጣጠራለች። እስራኤል በፍልስጢማን እንቅስቃሴ ላይ ገደቦችንም ጥላለች። ይህ የሚደረገው በመቶዎች የሚቆጠሩ ቋሚና ጊዜ የፍተሻ ጣቢያዎች፣ የመንገድ መዝጊያዎች፣ የብረት በሮችና በትላልቅ እንቅፋቶች ነው። እነዚህ ገደቦች ከከተማ ወደ ከተማ የሚደረጉ ጉዞዎችን አስቸጋሪና ረጅም በማድረግ ማለትም የሀደቂቃ ጉዞ ሰዓታትን ሊወስድ ይችላል። የፍልስጤማውያንን የጤና አገልግሎት፣ የስራ ቦታና የትምህርት ተደራሽነትን ይጎዳል። በተለይም የቅርብ ወራት ወዲህ በእስራኤላውያን ሰፋሪዎች በኩል በፍልስጤማውያን ለሚፈጸሙ ጥቃት በከፍተኛ ደረጃ ጨምረዋል። ይህ ጥቃት የንብረት ውድመት፣ የቤት እንስሳትን መስረቅ፣ ድብደባና ማስፈራራት እንዲሁም በግዳጅ መፈናቀልን ያካታል እየተባለ ነው። ተጎጆች እንደሚሉት ከሆነ ደግሞ የእስራኤል ወታደራዊ ኃይል በአንዳንድ አጋጣሚዎች በሰፋሪዎች በሚደረገው ጥቃት ጣልቃ ባለመግባት ወይም በመተባበር ፍልስጤማውያን ከመጠበቅ ተቆጥቧል የሚል ክስ ይቀርብበታል። የእስራኤል መከላከያ በበኩሉ በተለይም በጄኒን ቱልካርምና ኑር ሻምስ ባሉ የስደተኛ ካምፖች ውስጥ የሚገኙትን የአሸባሪዎች መሰረት ልማት ብሎ የሚገልጸውን አካባቢ ለማፍረስ አጽኖ ይሰጣል። የእስራኤል ባለሥልጣናት እንደ ኢራን ባሉ የክልሉ ተዋኒዎች የሚደገፉትን የታጣቂዎች እንቅስቃሴ እንደገና መፈጠር ስጋትም ይገልጻል። እነዚህ ወታደራዊ ዘመቻዎች ወረራዎችን፣ እስሮችንና ከጥላት አካላት ጋር ግንኙነት አላቸው ተብሎ የታመኑ ህንፃዎችን ማፍረስን ያጠቃልላል። ግልጽ ግባቸውም እስራኤልን የተግባር ነፃነት ማስጠበቅና በአካባቢው ያሉትን ሰፈራዎችና ማህበረሰቦች መጠበቅ ነው። ከፍልስጤም አስተዳደር የፀጥታ ኃይሎች ጋር ትብብር አልፎ አልፎም ተከስቷል። ምንም እንኳን ውጥረቶች ቢቀጥሉ፣ ዘመቻዎቹ ከፍተኛ የፍልስጤማውያን መፈናቀልና የሰወት መጥፋትን ማስከትሏል። ይህም ቀጣይነት ያለው የሰብዓዊ ጉዳዮችን ያስነሳል። እስራኤል በዌስት ባንክ የሰፈራ ማስፋፊያ ፖሊሲዋን አጠናከር የቀጠለች ሲሆን በዚያም በአሁኑ ወቅት ከ500 ሺህ በላይ እስራኤላውያን ሰፋሪዎች ይኖራሉ። በእስራኤል መንግስት የጸደቁት እቅዶች በመቶዎች እስከ ሺዎች የሚቆጠሩ አዲስ የምራ ክፍሎችን የሚያካቱ ሲሆኑ በተለይም እንደ ማሌ አድሙም እንዲሁም ኢዋን ባሉ ስትራቴጂካዊ አካባቢዎች ላይ ትኩረት አድርገዋል። እነዛ አካባቢዎች ምስራቅ ኢየሩሳሌምን ከሌሎች ሰፈራዎች ጋር የሚያገናኙ ሲሆኑም ለእስራኤል የግዛት ይገባኛል ጥያቄ ወሳኝ ተብሎ ይታያል። እነዚህ ፖሊሲዎች የሚመሩት ሊሰራ የሚችል የፍልስጤን መንግስት እንዳይመሰረት በአደባባይ በመሬት ላይ ያሉ ሁኔታ ለመቋቋም በሚፈልጉም እጅግ ቀኛ አክራሪ የፖለቲካ መሪዎቹ ነው። ይህ መስፋፋት በዓለም አቀፍ ደረጃ አከራካሪ ሲሆን በአብዛኛው በዓለም አቀፍ ሕግ መሰረት ህገወጥ ተደርጎም ይወሰዳል። ተቾች እነዚህ የሰፈራ እንቅስቃሴዎች ለወደፊት ሊመጣ የሚችለውን ማንኛውንም ባለሁለት መንግሥት መፍትሄ እንደሚያሳጡ፣ ለመፈናቀልና በአካባቢ ለሚከሰቱ ጥረት አስተዋጽኦ እንደሚያበረክቱ ያስጠነቅቃል። የእስራኤል መንግስት በዌስት ባንክ ላይ ያሉን ቁጥጥር በምልክትና በህግ አውጭነት እርምጃዎች በይፋ ለማስመዝገብ ተንቀሳቅሷል። ይህም በእስራኤል ፓርላማ ግዛቱ ላይ የእስራኤል ሉዓላዊነትን ለማስፋፋት የታለሙ የመጀመሪያ ደረጃ ማጽደቆችንም ይጨምራል። ገንዘብ ሚኒስትር በዛሌል ስሞትሪች እና ሌሎች ጽንፈኛ አካላት የዌስት ባንክን ከእስራኤል ጋር ሙሉ በሙሉ በማዋሃድ የይገባኛል ጥያቄ መመስረትና ከዚህ ቀደም ፈቃድ ሳይሰጣቸው የተቋቋሙ ሰፈራዎችን ህጋዊ ለማድረግ ግልጽ ፍላጎቶችን ገልጸዋል። የካሄድ የተባበሩት መንግሥታት ድርጅትን ጨምሮ ዓለም አቀፍ ማህበረሰብ የሚቃወመው ሲሆን እንደ ዓለም አቀፍ ሕግ እንዲህ ያለ የግዛት ይገባኛል ጥያቄ ሕገወጥ እንደሆነ አድርጎ ይቆጥሯል። የእስራኤል መንግስት እነዚህ እርምጃዎች መሬቱን ለመጠበቅና ሽብርተኝነትን ለመዋጋት አስፈላጊ ናቸው ብሎ ይከራክራል። ነገር ግን የክልል አለመረጋጋት በማባባስ እንደ አብርሃም ስምምነት ያሉ የሰላም ጥረቶችን አደጋ ላይ ይጥላሉ። በአጠቃላይ የእስራኤል ኦፊሴላዊ አቋም በዌስት ባንክ ዘመቻ ሽብርተኝነትን መከላከልና የእስራኤልን ዜጎችና ሰፈራዎችን ለመጠበቅ እንደሚያስፈልግ የደህንነት መለኪያ አድርጎ ያቀርባል። እንዲሁም የሰፈራ ማስፋፊያና ሉዓላዊነትን የማረጋገጥ ፖሊሲዎችን ያራምዳል። ይሁንና እነዚህ ድርጊቶች እጅግ አከራካሪ ሆኖ የቀጠሉ ሲሆን በክሉ እየተካሄድ ላለው ግጭት የሰብአዊ ችግሮችና ውስብስብ የፖለቲካ ተለዋዋጭነት ማዕከል ሆኖ ቀጥሏል። የእስራኤል ሰፈራዎች ዓለም አቀፍ ሕግን የሚጥሱ እንደሆኑ ቢታመንም እስራኤል ሕጋዊ እንደሆኑ ትቆጥራቸዋለች። የቀጠና ሲ መስፋፋት የፍልስጤም ግዛት ጂኦግራፊያዊ ቀጣይነት ላይ ትልቅ ስጋት ይፈጥራል። ይህም ዘላቂ የሆነ የፍልስጤም መንግስት መመስረት በእጅጉ የሚያደናቀፍ ጉዳይ ነው። ባለፉት ሁለት ዓመታት በተለይም ሐማስ ከሁለት ዓመታት በፊት ኦክቶበር ስምንት በእስራኤል የጥቃት ከፈጸመ በኋላ በዌስት ባንክ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። እንደ ቱባስ ጄኒንና ናብሎስ ባሉ የፍልስጤም ከተሞች ውስጥ የእስራኤል ጦር የሚመራው ወታደራዊ ዘመቻዎች ቁጥርና ቆይታም ጨምረዋል። እነዚህ ዘመቻዎች ኢላማቸውን የታጣቂ ቡድኖችን ለመምታት ቢሉም ሰፊ የመሠረተ ልማት ውድመትና የንጹሃን ዜጎች መጎዳትን ያስከትላሉ። እስራኤል አዳዲስ የፍተሻ ኬላዎችንና የመንገድ መዝጊያዎችን በመትከል የፍልስጤማውያንን እንቅስቃሴ በእጅጉም ገድባ ትገኛለች። ይህ የንግድ የጤናና የትምህርት እንቅስቃሴን ያደናቀፈ በዌስት ባንክ ኢኮኖሚና ማህበራዊ ኑሮ ላይ ከፍተኛ ጫና እንደፈጠርም ይነገራል በቅርብ ወራት ውስጥ የሰፋሪዎች በደል በከፍተኛ ሁኔታ መጨመረ ሲሆን እነዚህ ጥቃቶች የሰብአዊ ተሟጋቾችን ትችት የሳቡ መሆኑ ቀጥሏል። በፖለቲካዊ ትንታኔዎች ውስጥ ለቀጠና ውጥረት መፍትሄ ሆኖ እየቀረበ ያለው የሁለት መንግስት መፍትሄ ወይም ቱ ስቴት ሶሉሽን ሊሳካ የሚችልበት ዕድልም ሩቅ እየሆነ ስለመምጣቱም በተደጋጋሚ ይነሳል።